ሰላም ሰላም ውድና የተከበራችሁ ተመልካቾቻችን፣ ዛሬ ጥቅምት 9 ወይም ኦክቶበር 19 የዕለቱን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ መተናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ሀሳብ አስተያየቶን ኮሜንት ላይ ቪዲዮን ላይክና ሼር እንዳይረሳ። አሁን ቀጥታ ወደ መረጃዎቹ። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 161 ብር ከ87 ሳንቲም እየተመነዘረ ነው። ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ነው። 147 ብር ከ90 ሳንቲም ገዝቶ 150 ብር ከ86 ሳንቲም እየሸጠ ነው። በንግድ ባንክ 144 ብር ከ44 ሳንቲም ተገዝቶ 147 ብር ከ33 ሳንቲም በመሸጥ ላይ ይገኛል። አንድ ዩሮ በጥቁር ገበያ 188 ብር ከ59 ሳንቲም እየተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አህዱ ባንክ ነው። 172 ብር ከ45 ሳንቲም ገዝቶ 175 ብር ከ90 ሳንቲም እየሸጠ ነው። በንግድ ባንክ 168 ብር ከ61 ሳንቲም ገዝቶ 171 ብር ከ98 ሳንቲም በመሸጥ ላይ ይገኛል። አንድ የስዊስ ፍራንክ በጥቁር ገቢያ 204 ብር እየተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 186 ብር ከ69 ሳንቲም ገዝቶ 190 ብር ከ43 ሳንቲም እየተሸጠ ነው። በንግድ ባንክ 178 ብር ከ93 ሳንቲም ትግስቱ ተገዝቶ 182 ብር ከ51 ሳንቲም በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገበያ 115 ብር ከ37 ሳንቲም እየተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ነው 105 ብር ከ09 ሳንቲም ገዝቶ 107 ብር ከ19 ሳንቲም እየተሸጠ ነው። በንግድ ባንክ 101 ብር ከ15 ሳንቲም ገዝቶ 103 ብር ከ18 ሳንቲም በመሸጥ ላይ ይገኛል። አንድ የአውስትራሊያን ዶላር በጥቁር ገበያ 105 ብር ከ27 ሳንቲም እየተመነዘረ ነው። የአውስትራሊያን ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ነው። 94 ብር ከ95 ሳንቲም ግስቶ 96 ብር ከ85 ሳንቲም እየሸጠ ነው። በንግድ ባንክ 92 ብር ከ09 ሳንቲም ተገስቶ 93 ብር ከ93 ሳንቲም በመሸጥ ላይ ይገኛል። አንድ የቻይና ዩዋን በጥቁር ገበያ 22 ብር ከ70 ሳንቲም እየተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 20 ብር ከ71 ሳንቲም ግስቱ 21 ብር ከ13 ሳንቲም እየተሸጠ ነው። በንግድ ባንክ 19 ብር ከ89 ሳንቲም ገዝቶ 20 ብር ከ29 ሳንቲም በመሸጥ ላይ ይገኛል። አንድ ፓውንድ በጥቁር ገበያ 217 ብር ከ30 ሳንቲም እየተመነዘረ ነው። ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ነው 198 ብር ከ76 ሳንቲም ገዝቶ 202 ብር ከ74 ሳንቲም እየተሸጠ ነው። በንግድ ባንክ 190 ብር ከ40 ሳንቲም ገዝቶ 94 ብር ከ21 ሳንቲም በመሸጥ ላይ ነው። አንድ የኩዌስቲነር በትኩር ገቢያ 529 ብር 41 ሳንቲም እየተመነዘረ ነው። አንድ የዩናይትድ አረብ ኤምሬስ ድርሃም ወይም ድርሃም በጥቁር ገቢያ 44 ብር ከ04 ሳንቲም በመመንዘር ላይ ይገኛል። የዶ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ነው። 41 ብር 07 ሳንቲም 41 ብር ከ79 ሳንቲም በመሸጥ ላይ ነው። በንግድ ባንክ 39 ብር ከ32 ሳንቲም ገዝቶ 40 ብር ከ11 ሳንቲም በመሸጥ ላይ ይገኛል። አንድ የሳውዲ ሪያል በጥቁር ገበያ 43 ብር ከ19 ሳንቲም እየተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ነው 39 ብር ከ89 ሳንቲም ገዝቶ 40 ብር ከ69 ሳንቲም እየሸጠ ነው። በንግድ ባንክ 38 ብር ከ51 ሳንቲም ተገዝቶ 39 ብር ከ28 ሳንቲም በመሸጥ ላይ ይገኛል። አንድ የኦማን ሪያል በጥቁር ገበያ 421 ብር ከ22 ሳንቲም እየተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 228 ብር 46 ሳንቲም በመመንዘር ላይ ይገኛል። አንድ የባህሬን ዲናር በጥቁር ገበያ 430 ብር ከ02 ሳንቲም እየተመነዘረ ነው። የዛሬው ዕለታዊ የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይሄን ይመስላል። እስከ መጨረሻው ድረስ የተከታተላችሁን እያመሰገንን በዚያ በቃን። መልካም ጊዜ፣ መልካም ቀን።